ለቴዲ አፍሮ አባት በጉራጌ ዞን መታሰቢያ ተሰየመ። ለድምፃዊ ቴዲ አፍሮ ወላጅ አባት ካሳሁን ገርማሞ ጋዜጠኛና የመድረክ አስተዋዋቂም እንደነበር ይታወቃል። አቶ ካሳሁን በህይወት እያለ ደግ ልብ እንደነበረው የቅርብ ሰዎች ይመሰክራሉ። በገጠር ለሚኖሩ አቅመ ደካሞች አረጋውያንና ህጻናት ድጋፍ ያደርግ ነበር። በተለይ ደግሞ ትምህርት ቤት የመሄድ አቅም ያልነበራቸው ህጻናትን በመደገፍ እንድማሩ ለማድረግ ከፍተኛ ጥረት ያደርግ ነበር። ይህም ተግባር ከመድረክ ሰውነት ባሻገር በጎ ሰውነትን እንዳላበሰው ይናገራሉ። በዚህ በጎ ተግባር ውስጥ የኖረው አቶ ካሳሁን ገርማሞ በአንድ ወቅት የነዚህ አይነት ህጻናት ለመጎብኘት ወደ ጉራጌ ዞን ይጓዛል። ቦታው ሶዶ ወረዳ ልዩ ስሙ እንደ ቡዬ መዳኒያለም ተብሎ ይጠራል። በወቅቱ በዚህ ስፍራ ተገኝቶ በተመለከተው ነገር ልቡ ይነካል። በጊዜው ጓደኛው ከነበረው አቶ ብርሃኑ ሀቄ ጋር በመሆን ባደረጉት ከፍተኛ ጥረት ህጻናቶቹ ጠሀሪ አካባቢ የትምህርት እድል እንዲያገኙ አድርገዋል። ህጻናቶቹ እስከ ስምንተኛ ክፍል እንዲማሩ አስችለዋል። ይህ በጎ ተግባር ከበርካታ ዓመታት በኋላ የትምህርት ቤቱ አስተዳደር ድርጊቱን በማስታወስ እውቅና ሰጥተዋል። የታላቁን የመድረክ ሰው የደግነት ተግባራቸውን ዘክሯል። በተጨማሪም ለታላቁ የመድረክ ሰው መታሰቢያ ይሆን ዘንድ ከአራት ዓመት በፊት የትምህርት ቤቱን ቤተ መጻሕፍት ለቴድሮስ ወላጅ አባት ካሳሁን ገርማሞ በክብር በስሙ ተሰይሞለታል። ሚኪነኝ ከሚኪታ ቦረንፎን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።